በስልጤ ዞን በተያዘ በጀት ዓመት ከ20 ሚሊዮን ብር በላይ ገቢ መገኘቱ ተገለጸ። በዞኑ የሚገኙ የቱሪስት መስህብ ስፍራዎችን በማልማት ለኢንቨስትመንት ምቹና ተመራጭ ለማድረግ እየተሰራ መሆኑም ተነግረዋል። በዘርፉ በቂ የተማረ የሰው ኃይል ለማፍራትም ከወራቤ ዩኒቨርሲቲና ፖሊቴክኒክ ኮሌጅ ጋር በትብብር እየተሰራ እንደሚገኝም ተነግሯል። ሀሴት አይሉ በስልጤ ዞን 142 የቱሪስት መዳረሻ ስፍራዎች መለየታቸው ተገለጸ። የዞኑ የቱሪዝም ቢሮ ኃላፊ ይርዳውና አስር ከጣቢያችን ጋር በነበራቸው ቆይታ በስልጤ ዞን የሚገኙ የቱሪስት መዳረሻ ስፍራዎችን በመለየት ወደ ዞኑ ለሚያቀኑ ጎብኚዎች ዓለም አቀፍ የአቅጣጫ መጠቆሚያ አሊያም ጉግል ማፕ እንደተዘጋጀላቸው ነግረውናል። ዞኑ ላይ ያሉ ቱሪዝም አቅሞችን በ2017 የመለየት ስራዎች ሰርተናል። ያው ቱሪዝም ሲባል ባህሉንም የሚያካትት የስልጤን ባህሎች የሚያካትትና የተፈጥሮ ሀብቶችንና ሰው ሰራሾችን የሚያካትት ወደ 142 የቱሪዝም መዳረሻዎችን የለየንበት ሁኔታዎች አሉ። ከ142ቱ አስሩም የጉግል ማፕ የሰራንለት የተለያዩ ፓኬጆች እንዲሟሉላቸው ያደረግንበት ማንም ሰው የትም ሆኖ ሳይቶቹን ማየት የሚችልበትና የተለያዩ መረጃዎች የሚያገኙበት ሲስተም ያደረግንበት ነው። የስልጤ ዞን በቱሪዝም ዘርፉ የሚፈለገውን ያክል እድገት እንዳያስመዘግብ ከዚህ ቀደም የመሰረተ ልማት አለመሟላት እንደፈተነው ተናግረዋል። ሆኖም ዞኑ ራሱን በራሱ ማስተዳደር በጀመረበት ማግስት የሚስተዋሉ የመሰረተ ልማት ችግሮችን ለመቅረፍ በርካታ ስራዎች ሲሰሩ መቆየቱን የቢሮ ኃላፊ የገለጹ ሲሆን ዞኑን ለኢንቨስትመንት ምቹ ለማድረግ የሚስተዋሉ የመልካም አስተዳደር ችግሮች በመቅረፍ ላይ ይገኛሉ ብለዋል። አንዱ ትልቁ ከዚህ በፊት እንደ መልካም አስተዳደር ችግር የነበረው የመብራት አገልግሎት ጋር በተያያዘ ነበረ። ከመብራት ጋር የወራቤ ከተማ የራሱ የሆነ ሰብስቴሽን ተሰርቶለት መብራትን ወደ ኢንዱስትሪ የማድረስ ስራዎች እየሰራ ነው። በተጨማሪ የተለያዩ ከተሞች ላይ መንገድ የመስራት ስራዎች እየተሰራ ነው። ስለዚህ ባለሀብቱ ይሄን የመሰረተ ልማት ስናሟላለት የመግባቱ እድል ሰፊ የሆነ የሚሄድበት ሁኔታ ነው። የወራቤ ከተማ የውሃ ችግርን ለመፍታት ሰፊ ስራዎች እየተሰራ ነው። በትክክል አለማን ነው እለውጣለሁ የሚል ባለሀብት ሲመጣ ቶሎ ያንን አስተናግዶ ወደ ስራ ማስገባት ነው እና ክትትል ማድረግ ነው። በዚህ ሁኔታ የሚመጣ ባለሀብት አሁንም ወደፊት ምን እናስተናግድበት ሂደት ነው ያለው ለማለት ነው። በሌላ ጎኑ ደግሞ መሬት ወስደው ደግሞ ማያለሙ አሉ። እነሱ ላይም እርምጃ ለመውሰድ በጣም ክትትል እያደረግን ነው። ማስጠንቀቂያዎች እየተሰጡ ነው። የመንጠቅ ስራዎችን እየሰጠ እየሰነ ነው። በተያዘው በጀት አመት 27000 የሚጠጉ የሀገር ውስጥና ዓለም አቀፍ ጎብኚዎች በዞኑ የሚገኙ የቱሪስት መስህቦችን የጎበኙ ሲሆን ከ20 ሚሊዮን ብር በላይ ገቢ መገኘቱ ተገልጿል። ከአዲስ አበባ የመጡ በተለይ ቦታ የመጡ ወደ 27000 የሚሆኑ ሰዎች ጉብኝት ያደረጉበት ሁኔታ አለ። ወደ ከ80 በላይ ደግሞ የውጭ ቱሪስቶች ከ80 በላይ የውጭ ቱሪስቶች ጎብኝቶ አድረው የሄዱበት ሁኔታ አለ። በሂደቱ ባገኙት ባዩት ነገር ያርኩበት ሁኔታ ነው የተፈጠረው። በእነዚህ ያለውን እንቅስቃሴ ስናይ ከ20 ሚሊዮን ብር በላይ እንቅስቃሴዎች የቱሪዝም ሳይቶች ላይ እንቅስቃሴዎች ተደርጓል የሚል ሪፖርት ነው ያለን እስካሁን ባለው ማለት ነው። የስልጤ ዞን ለቱሪስቶች ምቹና ማራኪ የተፈጥሮ ገጽታ ያላቸው እንደ አሸቴ ፍል ውሃ የሀር ሸይጣንና አባይ አጡፍ ሀይቅ መገኛ ነው። በእነዚህ የቱሪስት መስህብ ስፍራዎችም በርካታ የስራ እድሎች መፈጠራቸውን የቱሪዝም ቢሮ ገልጿል። በዚህ ዓመትም በዞኑ በተለያዩ የቱሪዝም ዘርፎች ከ1200 በላይ የስራ እድል መፈጠሩን አስታውቋል። ሆቴል አገልግሎት፣ በአስጎብኝነት፣ እዛ ቦታው ላይ ደግሞ እቃዎችን ይሸጣሉ። የተለያዩ የስልጤ ባህላዊ ኮፊቶች ኮፊት የሚደረጉ ነገሮች ስካርቦች፣ እነዚህ ነገሮችን ሸጠው የሚጠቀሙ አሉ። አሳም ይሸጡ አሉ። የእደ ጥበብ ስራዎችን እየሰሩ ያሉ ወጣቶች አሉ። እነዚህ ተረማምረው ከአንድ ሺ ሁለት መቶ በላይ ወጣቶችን የስራ እድል መፍጠር ተችሏል ማለት ይቻላል፣ በዞኑ ላይ ማለት ነው። በቱሪዝም ዘርፉ በቂና የተማረ ሰው ኃይል አለመኖር ማነቆ መሆኑን ኃላፊው ተናግረዋል። ችግሩንም ለመቅረፍ ከወራቤ ዩኒቨርሲቲና ፖሊቴክኒክ ኮሌጅ ጋር በትብብር እየተሰራ ይገኛል ብለዋል። በቱሪዝም ልማቱ ላይ ትልቁ ችግር የሰለጠነ ሰው እጥረት ነው። ስለዚህ ይህን የሰለጠነ ሰው እጥረትም ለመፍታት የምንችለው በተቋሞች ከተቋሞች ጋር ባለን ቅንኙነት ነው። አንዱ ወራቤ ዩኒቨርሲቲ ነው። ሁለተኛው ወራቤ ፖሊቴክኒክ ነው። አሁን ወራቤ ፖሊቴክኒክ የሆቴል አገልግሎት ሰጣት፣ የጽዳት፣ እነዚህ ነገሮችን ስልጠና ይሰጣል። ስለዚህ እነዚህ ነገሮች ደግሞ ወደ ሆቴል ነው የምትልካቸው፣ ልጆቹን ማለት ነው። ስለዚህ እነዚህ አካባቢ ያሉ ክፍተቶችን በመነጋገርና የፌዴራል ቱሪዝም ኢንስቲትዩት ማሰልጠኛ ተቋምም ይሄ ችግር አለብንና እንዴት እናርገው፣ የሆስቴሊቲ የሚመጡ እንግዶችን ተቀብሎ ከማስተናገድና በአግባቡ ከማስረዳት ስለ ከተማው ስለ ዞኑ ከማስረዳት መጻር ክፍተቶች አሉ ብለን ለይተን ከቱሪዝም ኢንስቲትዩቱ ጋር በመነጋገር ወደ ከ350 በላይ ወጣቶችን ስልጠና የሰጠነበት ሁኔታ አለ።